ባል አልፈልግም፣ ልጅ ግን ወልዳለሁ። ሰላም ሰላም! ውድ ጎንቦ ቲም ተከታታዮች እንዲሁም አዳዲሶች፣ እንደምንቆያቸው እንደምንዋላቸው። ፈጣሪ የተመሰገነ በጣም ደህና ነኝ። ዛሬም እንግዲህ አዝናኝን አስተማሪ የሆኑ ቪዲዮችን ይዤላችሁ መጥቻለሁ። ለዚህ ቤት አዲስ ከሆናችሁ አብዛኞቻችሁ አዲስ ናችሁ፣ ሳብስክራይብ እና ላይክ በማድረግ እንድትተባበሩ በትህትና ጠይቃችኋለሁ። የእናንተ ሳብስክራይብ የእናንተ ላይክ ቪዲዮ ቫይራል እንዲወጣ ብቻ ነው የሚጠቅመኝ። ስለዚህ ሁላችሁም እንግዲህ ቪዲዮን ከመጀመራችን በፊት ላይክ ላይክ ማድረጋችሁና አዲስ ከሆናችሁ ደግሞ ሳብስክራይብ ማድረጋችሁ እንዳትረሱ ወዳችኋለሁ። ሁላችሁም እንግዲህ ወደ ቪዲዮ እንሄዳለን። አንድ በመጥፎ ገፀ ባህሪ የምናውቀው አርቲስት ነው፣ ሰሞኑን በቅዳሜ ከሰዓት ፕሮግራም ላይ በመቅረብ በጣም አሳዛኝ በጣም ልብ የሚነካ ነገር ተናግሮ ነበር። እስኪ ቪዲዮን አይተን እንመለስ። ቶማስ አሁን ምን ላይ ነው ያለው? ለምንድን ነው ፊልም የማትሰራው? ለምንድን ነው ማን ላይ እኔ ከተወሰነ ጊዜ በኋላ ይቅርታ አድርግልኝና ባለቤቴ በቅርብ ጊዜ ካረፈች በኋላ ነገር አለሙሉ ተምታታብኝ። ሀዘኑ ትንሽ ጎዳኝ። ከሀዘኑ ውጭ ደግሞ ሁለት ጊዜም ኦፕሬሽን ስለሆንኩኝ ከዛ በኋላ ህይወትን ህመምን ማዳመጥ ጀመርኩ። ስራዎች አይኖሩም አይመጡም ማለት አይደለም፣ ስራዎች ይመጣሉ ይኖራሉ፣ ግን እነዛ ነገሮች በማስተናገድ ትንሽ ቁዘማ ውስጥ ከባድ ጊዜን አሳለፍኩኝ እና በዚህ ምክንያት ነው ያልኩሽ። እግዚአብሔር ያጽና። በጣም የሚያሳዝን ነው። ባይዘወይ በኢትዮጵያ ፊልሞች ላይ የማየው አንድ ትልቁ ችግር ምንድን ነው? በብዛት ሰዎች የሚወዱት ጥሩ ገጸ ባህሪ የሚጫወቱ አርቲስቶችን ብቻ ነው። እነዚህ ሰዎች ባይኖሩ፣ መጥፎ ገጸ ባህሪ በደንብ አድርጎ የሚጫወቱ በደንብ አድርጎ የሚያሳዩ ሰዎች ባይኖሩ፣ በእውነት ፊልሙ ፊልም አይመስልም፣ ፊልም አይሆንም። በጣም የሚያሳዝነው ነገር ግን ፌመስ የሚሆኑ ሰዎች ጥሩ ገጸ ባህሪ የሚጫወቱ ሰዎች ብቻ ናቸው። እነዚህ መጥፎ ገጸ ባህሪ የሚጫወቱ ሰዎች መጥፎ ገጸ ባህሪ የሚጫወቱ አርቲስቶች ብዙ ጊዜ ለህብረተሰቡ ያላቸውን ህመም ማስረዳት ይከብዳቸዋል፣ ያላቸውን ህመም ማስረዳት አይችሉም። ሰዎች በፊልሙ ባላቸው ገጸ ባህሪ ስለሚያስቧቸው ውስጣቸውን፣ ህመማቸውን ለሰዎች ግልጽ ማድረግ በጣም ነበር የሚቸገሩት በጣም ነበር የሚፈሩት። ለማንኛውም በጣም ታስፈልገናለክ በድጋሚ ወደ ፊልሙ አለም እንደምትመለስ ተስፋ እናደርግሃለን። መግቢያ ላይ የረሳው ትልቅ ነገር አለ። ለማንኛውም ሁላችሁንም እንኳን ለትንሳኤ በዓል በሰላም አደረሳችሁ፣ በሰላም አደረሰን። በዓሉ የሰላም የፍቅር እንዲሆንልን ለሁላችንም እመኛለሁ። በዚህ አጋጣሚ ደግሞ አንድ የሚያስቅ ቪዲዮ ይዤላችሁ ስለመጣው ነው። በሰላሳ ሺህ ብር የተገዛ በግ አምልጦ ሲሄድ የሚያሳይ ቪዲዮ ነው እና የዚህ በግ አራውራት ግን በእውነት ሰላሳ ሺህ ብር ያንስበታል። ካሜራ ማኑ ነገር በደንብ አልደነቃችሁ። ይህን ልጅ አይታችኋል? ሰሞኑን እናቱን እንዴት እንዳቃጠላት ከዚህኛው ስኩተር እና ጥበብ ከያዘችው በግ የትኛውን ትመርጣለህ? ይህንን ትመርጣለህ? ምን ምንም በጣም ስለተመቸኝ፣ ለዚህ ቪዲዮ የተሰጡ ኮመንቶችን ይጀላችሁ መጥቻለሁ። የመጀመሪያው እ ለበዓሉ በሱ ስትሽከረከር ትውላለ። ምግብ ሚባል ይናፍቃል። ልጁ መኖሩን አረጋግጡ እናቱ ገለው እንዳይሆን እናትማ በዚህ አትጨክን ሁሌም ልጅን የሚያጓጓ ነገር ነው የሚያቀርቡት። የአስር አመት ልጅ ይቅረብ፣ የአስር አመት ልጅ ይቅረብ አለችው። አንደኛው እጭማ በጣም ተናዳለች ወይ አጋጥሟት ሊሆንም ይችላል። ብቻ ልጅ ስለሆነ በልጅ ላይ መፍረድ አይቻልም። ሁለም ልጆች ለራሳቸው ነው እንጂ የሚያስቡ በግ ሆነ ፍየል ሆነ እዚህ ጋር እንቁላል ሆነ ዶሮ ሆነ ምንም አገባቸው። ከበዓል ጋር ተያይዞ ያለው ኢሹ አይመለከታቸውም። የሚያሳስባቸው ነገር ምንድነው ለራሳቸው ነው የሚጫወቱት ነገር ከተገኘ ቅድሚያ ለዛ ነው እንጂ የሚሰጡት ከዚህ ጋር የእኛን ይሹ ለራሳችን ነው። ለማንኛውም ልጅ ነው አረጋጌው እናቴ። ልጁ የሚሰራው ነገር ምን ችግር አለ ልትሉ ትችላላችሁ፣ ግን መንገደኛውን እያቆመ የሴቶችን ፓንት መስጠት ይሄ ኮንተንት አይደለም። የሰውን ሞራል አይነካም ወይ የሰውን ሞራል የሚነካ ነገር መስራት እንችላለን ወይ ነው ሁሉም ነገር እ አልተፈቀደልንም አደለ እንዴ ለእይታ ብለን እ ሞራል የሚነካ ነገር መስራት የለብንም እርምጃ ስለተወሰደበት ነው ይህን ቪዲዮ ይዤላቸው የመጣሁት በዋናነት ቪዲዮን ይዤላቸው የመጣሁት ቪዲዮን ድጋሚ እንድታዩ አይደለም፣ ያሳየዋቸውም አይደለም። ግን በዋናነት ምንድን ነው ትልቁ ነገር ልጁ ላይ እርምጃ ስለተወሰደበት መማሪያም ስለሆነ ነው ይህን ቪዲዮ ይዤላቸው የመጣሁት። አዲስ ኮንተንት ነው ብለን እየፈለግን ነው ቪዲዮ እኮ መስራት አንችልም፣ ህጉም ደግሞ ያስገድደናል። እንደዚህ ነገር ቪዲዮ ሰራን ማለት የሰው ሞራል የሚነካ ቪዲዮ ሰራን ማለት እኮ በህግ ዘንድም የተቀመጠ ነገር አለ። መታሰር አለ፣ መሰቃየት አለ። ስለዚህ አገኘን ብለን እንችላለን ብለን የሰውን ሞራል ሚነካ ቪዲዮ መቅረጽ መልቀቅ አይቻልም። ልጁ እንግዲህ ጤናማ ይሁን በሽተኛ ይሁን አይታወቅም። ከዚህ ጋር አያይዤ ደግሞ ሰሞኑን እንግዲህ በጣም ቫይራል የወጣ ቪዲዮ አለ። በጣም እየተሸወድን ያለንበት ሁኔታም አለ። ቪዲዮን ስታዩትና ምንድን ነው ስታዩት በጣም ትክክል ይመስላል። ግን ጊዜው የምንድን ነው የአርቲፊሻል ኢንተሊጀንስ የአየ ጊዜ ስለሆነ የፈለግነውን ቪዲዮ እኛ ከኛ የሚጠበቀው ምንድን ነው? እሱን መጠየቅ ብቻ ነው። ከዛ ደግሞ ቪዲዮ ሰርቶ ይልክልናል። ይህን ቪዲዮ ደግሞ መፎሰት እንችላለን ወይ? ነው አይቻልም። ፌክ ነው። ቪዲዮም ደግሞ በህግ የሚያስጠይቅ ነው። አይቻልም። የፈለግነው ነገር እኮ መስራት አንችልም። አሁን ደግሞ ጊዜው የናሽናል አይዲ ነው። የሁላችንም መረጃ መንግስት ጋር አለ። አንዳንዴ ፊታችን ስለሸፈንን፣ ስልካችን ስለደበቅን ማንያዝ ይመስላችኋል አይደለ እንደዛ አይቻልም መንግስት ባመጣው ነገር ላይ መንግስት ላይ ደግሞ ሌላ ቪዲዮ መስራት ምን ያህል ወንጀል እንደሆነ ሁላችንም ካላወቅን ሪስክ ውስጥ ነን ግን ፊታችን ሸፍነናል ምን ችግር አለ አንያዝን ብላችሁ የምትሸወዱ ከሆነ ራሳችሁን ሪስክ ውስጥ እየከተታችሁ ነው ልክ እንደ ልጁ ይህን ቪዲዮ የሰራ ሰውን በቅርቡ ደግሞ እርምጃ እንደሚወሰድበት በጣም እርግጠኛ ነኝ ፊታችን ከካሜራ ጀርባ ስላረግን መረጃችን መንግስት ጋር የለም ማለት እራሳችን እንደመሸወር ነው። የሶሻል ሚዲያ ቪዲዮ መስራት አያስጠይቅም ያላችሁ ማንም የለም። የሚያስተምር ነገር ስሩ። ስለዚህ ሁላችሁም ተጠንቀቁ፣ ሪስክ ውስጥ አትግቡ፣ እንደዚህ አይነት ቪዲዮ አትስሩ፣ መልእክቴ ነው።